በቁሳዊ ሕይወቱ በእጅጉ የተሳካለት የሚባል አንድ ባለጸጋ ሰው ነበር። በባህር ዳርቻ ላይ የተገነባው የተንጣለለ ቪላ መኖሪያ ቤቱ፣ የግል አውሮፕላኑ፣ በቢሊዮኖች የሚቆጠሩ ገቢ የሚያስገኙለት ኩባንያዎች፣ በህብረተሰብ ውስጥ ያለው የክብር ቦታ፣ እነኚህ ሁሉ የሕይወቱን ትርጉም ሊሰጡት አልቻሉም። ለመኖር ምክንያት የመሆን አቅማቸው ጠፍቷል። እናም ግለሰቡ ሕይወት ሰልችቶታል። ሸክም ከብዶታል። የሚያረካው ነገር አጥቷል። ጭንቅና መደበት ጓደኞች ሆነዋል። ስለሆነም ከመኖር መሞትም መርጧል። ራሱን ሊያጠፋም ወስኗል። ከዕለታት በአንድ ቀን እሽት ራሱን ለማጥፋት ወደ መረጠው አንድ ረጅም ከፍታ ያለው ድልድይ አመራ። ሰዓቱ እኩለ ሌሊት ተቃርቧል። አካባቢው ጭር ብሏል። ወደ ድልድዩ ተጠጋ። ራሱን ቁልቁል ወደ ታቻም ዘግዝጉ ለመጣል ተዘጋጀ። ያኔ ከሕይወት ሸክም እገላገላለሁ ሲል አስቦ ነበር። ካሰልቺ ሕይወት ይህ አይነቱ ሞት እንደሚሻል ተሰማው። ራሱን ከመወርወሩ በፊት አካባቢውን በዐይኑ አማተረ። አንድ ነገር ላይ ግን አይኑ አረፈ። በድልድዩ ጥግ ላይ አንድ ሕፃን ልጅ ኩርምት ብሎ ተኝቷል። ትኩረትን ሳበው። ሕፃኑ በዚህ ቦታ ላይ በዚህ ሰዓት ለምን እንደተገኘ የማወቅ ፍላጎት አደረበት። ቀረብ ብሎ ማናገረው፣ የሕፃኑ ወላጆች በሕይወት እንደሌሉና የጎዳና ላይ ነዋሪ መሆኑን ተረዳ። ከምንም በላይ በዚህ ሰዓት እንዲህ ኮርመት ብሎ የተቀመጠው በረሃብ ምክንያት እንቅልፍ ሊወስደው ባለመቻሉ መሆኑን ሲገነዘብ ሕፃኑ ያለበት ሁኔታ በእጅጉ አሳዘነው። ሰውየው ራሱን የማጥፋት እቅዱን ለጊዜው አራዘመና ቢያንስ ይህንን ሕፃን ራቱን አብልቼው ልሞት ሲል አሰበ። ሕፃኑ ወደ አንድ ሬስቶራንት ወስዶ ራቱን በደንብ አበላው። የሕፃኑ ልጅ ዓይን በደስታ አምባ ተሞላ። ሰውየው ለሕፃኑ ያደረገው ትንሽ ነገር በሕፃኑ ላይ የፈጠረው ደስታ ለእርሱም ልዩ ስም ያፈጠረለት። እቅዱን መፈጸም ስላለበት ግን ይህን ልጅ ራቱን አብልቸዋለሁ አሁን ወደ ድልድዩ ሄጄ ራሴ ማጥፋት አለብኝ ሲል በልቡ ይህንን አሰበ እኔ ከሞትኩ በኋላ ግን ማን ይንከባከበዋል ማን ሲመግበዋል ሲልም አሰበ እስኪ ቢያንስ ለአንድ ሳምንት ያህል ልንከባከበውና ከዚያ እቅዴን ተገብራለሁ የሚል ሐሳብ ውስጡን አሸነፈ ለአንድ ሳምንት ያህል ሕፃኑም በመንከባከብ አሳለፈ ይህች ሳምንት በሕይወቱ ካሳለፋቸው ዓመታት ሁሉ አስደሳችሁን አለፈች ያ በችጋር አለንጋ ሲገረፍ የነበረ ሕፃን በአንድ ሳምንት ውስጥ ሰውነቱ ተመልሷል። ሰውየው ወደ ድልድዩ መሄድ አለበት፣ ራሱን የሚያጠፋበት ቀጠሮ ደርሷል። ዳሩ ግን አንድ ፈታኝ ሐሳብ አእምሮን ወጥሮ ያዘው፣ ይህንን ሕፃን ለማን ትቼ ልሞት የሚል ነበር። በእርግጥም የሕፃኑ ልጅ ሁኔታ በጣም ያሳዝናል። ዳግም ለጎዳና መዳረጉ የሰውየውን ሕሊና ፈትኗል። ከዚህም በላይ ሕፃኑን በመንከባከብ ያገኘውን ደስታ በምንም ሊተምነው አልቻለም። ከራሱ ጋር ለረጅም ጊዜ ከተሟገተ በኋላ አንድ ውሳኔ ላይ ደረሰ። ሊያጠፋው ያሰበውን ህይወቱን ይህንን ሕፃን በመንከባከብ ላይ ሊያውለው ወሰነ። አመች መጠለያ፣ ተመጣጣኝ ምግብና ተስማሚ አልባሳት ሊያቀርብለት ለራሱ ቃል ገባ። መርጥ የሚባል ትምህርት ቤት ውስጥ በማስተማር በመልካም ስነ ምግባር በማነጽ ለቁም ነገር ሊያበቃውም ወሰነ። በዚህ ውሳኔ ህይወቱን ትርጉም ሊሰጥ የሚችል ግብ አገኘ። ግቡን በማሳካት ላይ ራሱን በመጥመዱ ህይወት አሰልችነቱ አብቅቶ አጓጊና አስደሳች ሆነችለት። ይህም በማኖር የምኖር ግብ ሆነ። ወዳጆቼ፣ ህይወት ሸክምና ሰልቺ መሆኗ ቀርቶ ቀላልና አስደሳች ትሆን ዘንድ የምንኖርለት የላቅ ዓላማ መኖሩ የግድ መሆኑን ከታሪኩ እንረዳለን። አበቃው።